እንድትሰጡ እንድትለግሱ ትጠራላችሁ። ፈሚንኩም መን የብኸል ከእናንተ መካከል የሚሰስት የሚቋጥር ሰው አለ ይሁንና፣ ወመን የብኸል ፈኢነማ የብኸሉ አን ነፍሲ የሚቋጥረው የሚሰስተው ሰው ለራሱ ነው የሚሰስት። በራሱ ላይ ነው እየፈረደ ያለው በራሱ ላይ ነው እየሰሰተ ያለው በራሱ ላይ ነው እየቋጠረ ያለው። ሌሎችን ላለመስጠት ሳይሆን ራሱን ነው እየበደለ ያለው ይላል አላህ ሱብሃነሁ ወተዓላ ማለት ነው። ምክንያቱም የአኺራው አጅር ይጎድልበታል ዱኒያ ላይ ደግሞ ወጪ አውጥቶ ከሚያገኛቸው አንዳንድ ነገሮች ፊሰብሊላህ በማውጣት ከሚገኙ ጥቅሞች ለዲኑ ለመቀደም ሆነ ለራሱ ለመቀደም ከሚመለሱለት ጥቅሞች ይደናቀፋል ማለት ነው። ያን ሀጃ ሳያገኝ ይቀራል ማለት ነው። ዋናው ግን የአኺራውን አጅር ታስመልጣላችሁና በኋላ ትጸጻታላችሁ እንደ ማለት ነው። ወላሁል ገኒዩ አንቱሙል ፉቀራእ ይላል አላ ሱብሃነሁ ወተዓላ። ገኒዩ ከእናንተ የተብቃቃ ነው። እናንተ ግን ወደ እሱ በጣም ድሆች እና የእሱን እሱም ፈላጊዎች ናቸው ብሎ አላህ ስብሐ ወደ ተዓላ ይገልጻል። እናም እናንተ ወንድሞች እህቶች፣ አሁን በምትመለከቱኝ ሁሉ እህቶች እና ወንድሞች፣ ያውና ከላላ ላይ ያሉ ወንድሞች ቢላል ከላላ በማለት መርከዝ፣ ትልቅ መርከዝ ሊገነባ ዑለማ የሚፈለፈልበት ልጆች የሚቀሩበት ዲን የሚስፋፋበት የሆነ መርከዝ ለመገንባት ቻሌንጅ ጀምረዋል። እዚህ ቻሌንጅ ላይ ለመቀላቀል ወደ ኋላ ማለት የለባችሁም። ወደዛ ጥሪ እየቀረበላችሁ ነው። ፊ ሰቢሊላህ ማለት አንዱ ይሄ ነው። ከዚህ መርከዝ ወጥቶ ዓለምን የሚያስደንቅ በነገራችን ላይ ዓለምን የሚያስደንቁ ዑለማዎች ከሀገራችን ወጥተው ከሌሎችም ሀገሮች ወጥተው ዓለምን እገሌ ገሌ ያሉ ስማቸው የሚጠራ ዑለማዎች ከእንደዚህ አይነት ቦታዎች ከሆነች ቦታ የወጡ ወይም ደግሞ ከእንደዚህ አይነት ቦታ ራሱ በታች የሆኑ ቦታዎች ላይ የወጡ ሰዎች ናቸው። እና ይሄ መርከዝ ተገንብቶ ወደፊት ምን አይነት ሰዎች እንደሚያወጣልን አይታወቅም። ስለዚህ እዚህ ቻለንጅ ላይ መቀላቀል አለብን ሁላችንም። ጀዛኩሙላህ ኸይራን። ሰላም አለይኩም ወራህመቱላህ።